የድርጅቱ ባለቤት ከቤቱ መውጣት ሳያስፈልገው ለሰራተኞቹ ደሞዝ መክፈል አስችሎታል። በጎንዮሽ ስራ ብትወጠርም ለእናቷ ከመድረስ አላገዳትም። ያለበት ቦታ ሩቅና ለባንክ አገልግሎት ባይመችም የቤቱን ፍጆታ ባለበት ሆኖ አሟልቷል። ከእንግዲህ ወዳጆን ለማስደሰት ሥራው ሳይስተጓጎል በቅጽበት ይደርሳሉ እንጂ ሩጫ፣ ውጥረት፣ ርቀት፣ ገንዘብ ተሸክሞ ስጋት እንዲሁም ጊዜን እንቅፋት አይሆንብዎትም። ምክንያቱም በኦሮ ዲጂታል እኛ ወደ እርስዎ እንጂ እርስዎ ወደ ባንክ መምጣት ስለማያስፈልጎት በአጭር የጽሑፍ መልእክት በስምንት አርባ ነጻ የጥሪ ማዕከል አሊያም በቴሌግራም በመጠቀም ሁሉንም የባንክ አገልግሎቶች በውስን የጣቶ ንክኪ ብቻ መጠቀም በመቻሉ ኦሮ ዲጂታል ሁሉም ተሳክቷል። መልካም የትንሳኤ በዓል። ኦሮሚያ ባንክ የሕዝብ ባንክ። እንዴት አመሽታችኋል ተመልካቾች? የኢቲቪ 57 የቢዝነስ ዜና ተጀምሯል። መቅደስ እንዳለ መረጃዎቹን እነግራችኋለሁ። ለመረጃዎቻችን አጋር የሆኑን ኦሮሚያ ባንክን እናመሰግናለን። አብራችሁ ሆኖ ነው። መንግስት የኢንቨስትመንት ደህንነት ስጋቶችን ለመቀነስ እየሰራ መሆኑንና ከባለሀብቶች ጋር መግባባት ላይ መደረሱን የገንዘብ ሚኒስትሩ አህመድ ሽዴ ተናገሩ። ሚኒስትሩ ይህን ያሉት ላለፉት ሁለት ቀናት ሲካሄድ የቆየው የኢንቨስትመንት ፎረም ማጠናቀቂያ መድረክ ላይ ነው። ሚኒስትሩ በመድረኩም ፎረሙ የታሰበለትን ዓላማ ያሳካ እንደነበር ጠቅሰዋል። በማጠቃለያ ፕሮግራሙ ላይ የኢንቨስትመንት ኮሚሽን ከተለያዩ ኢንቨስተሮች ጋር የ1.6 ቢሊዮን ዶላር ኢንቨስትመንት ስምምነት ተፈራርሟል። ኢንቨስተሮቹ በማዕድን በታዳሽ ኃይል መሰረተ ልማት ላይ ያተኮሩ መሆናቸውን የገንዘብ ሚኒስትሩ ተናግረዋል። የኢትዮጵያ ኢንቨስትመንት ኮሚሽነር ዶክተር ዘለቀ ተመስገን በበኩላቸው ኢትዮጵያ የውጭ ቀጥተኛ ኢንቨስትመንትን ለመሳብ ምቹ ሁኔታዎችን እየፈጠረች መሆኑን ገልጸዋል። ኢትዮጵያና ቻይና ያላቸውን ስትራቴጂካዊ ወዳጅነት ለማጠናከር ያለመ የቢዝነስ ትብብር ኮንፈረንስ አካሄዱ። ኮንፈረንሱ የተካሄደው ከቻይናዋ ግዛት ሻንግ ጋር ሲሆን በኮንፈረንሱ የግዛቱ አስተዳዳሪን ጨምሮ የቻይና ባለሀብቶች ተሳትፈዋል። በኢትዮጵያ አሁን ላይ በማኑፋክቸሪንግ፣ በአግሮ ፕሮሰሲንግ፣ በኃይል፣ በሎጂስቲክ እና በዲጂታላይዜሽን ዘርፎች ምቹ የኢንቨስትመንት ሁኔታ መኖሩን የውጭ ጉዳይ ሚኒስቴር ዴታ አምባሳደር ሀደራ አበራ ገልጸዋል። የኢትዮጵያ ኢንቨስትመንት ኮሚሽነር ዘለቀ ቻይና በመሰረተ ልማት በኢንዱስትሪ መስፋፋትና በቴክኖሎጂ እድገት ላይ ግንባር ቀደም የልማት አጋር እንደሆነች ጠቅሰው ኢትዮጵያ በአፍሪካ ተመራጭ የኢንቨስትመንት መዳረሻ በመሆኗ የኢትዮጵያ መንግስት ይህንኑ ለማጠናከር ሀገር በቀል የኢኮኖሚ ማሻሻያ አድርጓል ብለዋል። በዚህም ፖሊሲዎችና መመሪያዎችን በማሻሻል ኢንቨስትመንትን የሚያበረታታ ምቹ ምህዳር በመፈጠሩ የቻይና ባለሀብቶች ይህንን እድል እንዲጠቀሙም ጠቁመዋል። በኢትዮጵያ የቻይና አምባሳደር ቼን ሀን ኢ ኢትዮጵያ አፍሪካ ፈጣን የኢኮኖሚ እድገት እያስመዘገበች የምትገኝ ሀገር እንደመሆኗ ለኢንቨስትመንት ምቹ መዳረሻ መሆኗን ገልጸዋል። ዘገባው የሪፖርተራችን ኤዶ ማማረ ነው። የኦሮሚያ ህብረት ስራ ባንክ ከኢትዮጵያ ኤሌክትሪክ አገልግሎት ጋር በመሆን በኮፔ ኢብር መተግበሪያ የኤሌክትሪክ አገልግሎትን ክፍያ ማከናወን የሚቻልበትን ስምምነት ተፈራረሙ። ከ17 ሚሊዮን በላይ የሚሆኑት የኦሮሚያ ህብረት ስራ ባንክ ደንበኞችም በመተግበሪያው አማካኝነት የኤሌክትሪክ ፍጆታ ክፍያቸውን ከዛሬ ጀምሮ መፈጸም እንደሚችሉ ተነግሯል። የባንኩ ደንበኞች ያልሆኑትም ቢሆኑ አገልግሎቱን ባንኩ ባሉት ከ35 ሺ በላይ ወኪሎች አማካኝነት ክፍያቸውን መፈጸም ይችላሉ ነው የተባለው። በዚሁ ማስጀመሪያ መርሃ ግብር ላይ የኦሮሚያ ህብረት ስራ ባንክ ዋና ስራ አስፈጻሚ ደርብ ያሰፋው በባንካቸው የዲጂታል አገልግሎቶችን በማስፋት የህብረተሰቡን እንግልት ቀለል ለማድረግ እየሰራ እንደሆነ ተናግረዋል። መቼም ማብራት ኤሌክትሪክ ኃይልን የማይጠቀም ኑሮና ህይወት የለም። በዚህ ኑሮና ህይወት ውስጥ የማይጠቀም ዜጋ በሌለበት በዚህ ሂደት ውስጥ ደግሞ የተጠቀመውን አገልግሎት ክፍያ የሚፈጽምበት የሚያሳልጥበት ኑሮውን ቀለል የሚያደርግበትን መንገድ ዛሬ ሁለቱ ድርጅቶች በጋራ በመፈራረም ለማህበረሰባችን አገልግሎቱን በቴክኖሎጂ ከበያዙት ሞባይል ብቻ ክፍያ የሚፈጽሙበትን ለማስተዋወቅ የኢትዮጵያ ኤሌክትሪክ አገልግሎት ዋና ስራ አስፈጻሚ ኢንጂነር ጌቱ ገረመው በበኩላቸው ዛሬ ወደ ስራ የገባው የዲጂታል የክፍያ ስርዓት ተቋማቸው ክፍያውን በአግባቡ ለመሰብሰብ እንደሚያስችለው ተናግረዋል። ከዛሬ ጀምሮ የኮፕሬቲቭ ወይ ደግሞ የኩፕ ደንበኞች በዚህ ሲስተም ይከፍላሉ ማለት ነው። ከዛ በተጨማሪ ሌሎች የግል ባንኮችም ኢንቴግሬት አድርጎ መክፈል የሚችሉበትን ይህንን ከእኛም ጋር አብሮ መስራት የሚችሉበትን ስርዓት እየፈጠርን ነው። አንድ ኢቲስዊች የሚባል ኢንቴግሬተር የሆነ መሀል ሁሉም ባንክ አንድ ላይ አቀናጅቶ ፔመንቶቻቸውን ደንበኞች ካሉበት ሆኖ ባላቸው አካውንት ላይ ሆኖ መክፈል የሚችሉበት ስርዓት ለመፍጠር እሱም በሂደት እየሰራ ነው። ስለዚህ ሌሎች የቀሩ ባንኮችንም በቅርቡ ወደዚህ ስርዓት የምናመጣበት ጊዜ ሩቅ አይሆንም ማለት ነው። በጋምቤላ ክልል ቀጣይነት ያለው ልማት እንዲረጋገጥ ለማስቻል የክልሉን ገቢ ማሳደግ እንደሚገባ የክልሉ ምክትል ርዕሰ መስተዳደር ጋትሎክ ሮክ ተናገሩ። ኢኮኖሚው የሚያመነጨውን ገቢ በአግባቡ በመሰብሰብ የማህበረሰቡን የልማትና የመልካም አስተዳደር ጥያቄዎችን ለመመለስ በትኩረት ሊሰራ እንደሚገባ ምክትል ርዕሰ መስተዳደሩ ገልጸዋል። ኢኮኖሚ እንቅስቃሴ ልክ የውስጥ ገቢ በአግባቡ ቢሰበሰብ በክልሉ በመደበኛ በጀት የሚሸፍነው ወጪ የፌዴራል ድጎማ በጀት ሳይጨመር በራስ ገቢ ብቻ ሙሉ በሙሉ መሸፈን እንደሚያስችል ምንም ጥርጥር የለውም። ሪፖርተራችን ሚፍታ አብዱል ቃድር እንደዘገበው የጋምቤላ ክልል ፕላንና ልማት ቢሮ ኃላፊ ዴቪድ ሩዋች በክልሉ በጥናት ላይ የተመሰረተ ገቢን ለመሰብሰብ የሚያስችል አሰራር መዘርጋቱን ጠቁመዋል። የልማት ጥያቄዎች ወቅቱ እየጠበቀ ፈጣን ምላሽ መስጠት የሚያስችለው በአስተማኝና ና ጠንካራ የገቢ አሰባሰብ ስርዓት የተገነባ የኢኮኖሚ አቅም ሲኖረው ነው። በሌላ በኩል ደግሞ ሁሉም ግብር ከፋይ የህብረተሰቡ ክፍል የሚያነሳቸው የልማት የመልካም አስተዳደር ጥያቄዎች ምላሽ ማግኘት የሚችለው ግብር የመክፈል ግዴታው ተገንዝቦ ኃላፊነት ማውጣት ይችላል። በሀገር ውስጥ የሚመረቱ የእንጨትና የብረት ውጤቶችን ጥራት ከውጭ ከሚገቡት ጋር ተወዳዳሪ እንዲሆንና በምርት ሂደት የሚከሰተውን ብክነት እንዲቀንስ ሊሰራ እንደሚገባ ተገለጸ። እነዚህን ችግሮች ለመፍታት የሚያስችሉ ዘመናዊ የእንጨትና ብረት መቁረጫና ቅርጽ ማውጫ ማሽኖችን በሀገር ውስጥ ሊመረቱ ይገባል ተብሏል። ተጨማሪ መንግስት የኢንዱስትሪ ዘርፍ ችግሮችን ለማቃለል እየተገበራቸው ከሚገኙ የመፍትሄ እርምጃዎች መካከል የኢትዮጵያ ታምርት ሀገራዊ ንቅናቄ ተጠቃሽ ነው። በንቅናቄው የገበያ ትስስር ስልጠናና መሰል ድጋፎችን ካገኙ ተቋማት መካከል ደግሞ ፕራይም ቴክ ኢንጂነሪንግ ይገኝበታል። ተቋሙ ብረትና እንጨትን በሚፈለገው ቅርጽ በመቁረጥ ሂደት የሚባክነውን ጥሬ እቃ፣ ጉልበትና ጊዜን የሚቆጥቡ ማሽኖችን በማምረት ዓለም የደረሰበትን ቴክኖሎጂ በሀገር ቤት ማስተዋወቅ ችሏል። ሴንሲን አስበን የተነሳንበት ዋናው ምክንያት የምርት ሂደት ላይ ለአምራቾች የሚሰጠውን የተለያዩ ጥቅሞች በማሰብ ነው። አምራቾች ብዙ ጊዜ ምርትን ሲያመርቱ በፍጥነት የማምረት ፍላጎት ይኖራቸዋል። አንድ ያንን ያሟላላቸዋል። ከዛ በተጨማሪ ጥራት ጥራት ኮምፒውተር ላይ የሚሰጠውን ዲዛይን ስለሆነ የሚሰራው ማሽኑ የሚመረተውን ያለቀ ፕሮዳክት በጥራት እንድናመርት ያግዘናል። ሶስተኛው፣ ጥሬ እቃውን በአግባቡ እንድንጠቀም የማድረግ አቅም ስላለው እነዚህን ሶስት ነገሮች አንድ ላይ የያዘ ስለሆነ እሱን ታሳቢ በማድረግ ነው ወደዚህ የሲኤንሲ ማሽን ምርት የገባ ነው ማለት ነው። ከዚህ ባለፈ ለከፍተኛ ትምህርት ተቋማት ተማሪዎች የስራ ላይ ልምምድ ማድረግ የሚያስችሉ ማሽኖችን በማቅረብ እና በተለይ በምህንድስና ዘርፍ ለተመረቁ ወጣቶች የስራ እድልን በመፍጠር የበኩሉ ሚና እየተጫወተ እንደሆነ ተገልጿል። እዚህ ከመግባቴ በፊት የተለያዩ ስራዎች ላይ ይሰራ ነበር፣ ከፊልድ ውጭ የሆኑ ያው የስራው ገበያ እንደሚታወቀው እንትን ስለሆነ ከዛ እዚህ ስገባ ትልቅ ኦፖርቹኒቲ ነው ለእኔ የሰጠኝ ዋናው ነገር ብዙ ነገር እየተማርኩበት በተማርኩበትም ፊልድ እየሰራው ስለመሄድ ያንን ደግሞ የተማርኩትም ነገር እየተገበርኩኝ ለራሴም በእውቀት ደረጃም ከፍ እያለ ፋይናንሻሊም ራሴን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 ወደ ውጭ ምንዛሬ ምንዛሪና ዓለም አቀፍ ገበያ መረጃ ስናልፍ ደግሞ ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር በ124 ብር እየተገዛ በ126 ከ48 ሳንቲም እየተሸጠ ነው። ኦሮሚያ ባንክ ደግሞ አንዱን የአሜሪካን ዶላር በ131 ብር ከ81 ሳንቲም እየገዛ በ134 ብር ከ45 ሳንቲም እየሸጠ ነው። እነዚህንና ሌሎች ዓለም አቀፍ የድፍድፍ ነዳጅና ተያያዥ የግብይት መረጃዎችን አብረን እንከታተል። ተመልካሾች የኢቲቪ አምስት ሰባት የቢዝነስ ዜና አብቅቷል። መቅደስ እንዳለ መረጃዎቹን ነገርኳችሁ። መልካም ምሽት ይሆንላችሁ።